አብሪው ሚውቴሽን ረባን እ እንደዚህ ረዥም ነው አየሽው። ይሄኛው ምንም ነገር የለውም። እዚ ጋ ግን ግማሽ ከፈልኩት እዚ እና ትንሽ ሞላ ሲል ያምራል። ይመስለኛል ስ በጣም ነው ያምራል በጣም ነው የሚያምረው ሱቅሽ፣ አደራደርሽ፣ ሁሉ ነገርሽ ያምራል። እነዛ ከላይ ያሉት ምንድን ናቸው? ከድሪያዎቹ በላይ ሻርፖች ናቸው? ሚዩት እያረግሽ እኮ ነው ማሪያ፣ አይሰማም እነዚህ ሽቲዎች ናቸው ሀቡዬ፣ ከላይ ያሉት ሽቲ እስከ ሂጃባቸው የሚለበሱ እነዚህ በሙሉ እስከ ሂጃባቸው የሚለበሱ ናቸው። እዚህ ጋርም እነዚህ ውስጥ ልብስ አለ፣ ምስከሪን አለ፣ ሂጃቦች አሉ። እነዚህ አዲስ የመጡት ሂጃቦች እነዚህም አሉ እና እናትና ልጅ ማሰፋት ነው። ሎኬሽን ሻርጃ ነው። ሎኬሽን እናትና ልጅ አንድ ላይ ማሰፋት የምትፈልጉ አለ። በከለር በምትፈልጉት ሳይዝ ማሰፋት ይችላለው። አብያዎችም የምትፈልጉት አለ አለ። ግልባቦችም እነዚ ሽፎኖችም አሉ ሻርጃ ዮርሞክ አልመዲና ሱፐርማርኬት ዋናው አስፋልት ላይ። እዚህ ጋ ትልቅ ሱፐር ማርኬት ነው። እዚህ እዚህ ጋ ወይም ደግሞ ቅድስት ክትፎ ቤት ደግሞ በዛ በኩል ነው። በጀርባይ ቅርብ ነው። ለቅድስት ክትፎ ቤት በጣም ቅርብ ነው። በጣም ወስፋኝ ቦታ ነው። አዎ፣ ቦታ ወደ ውስጥ የገባ አይደለም። እንደዚህ ጥፍ ብለሽ ዋና አስፋልት ያ ነው። አይ እኔ በፊትም እኮ እንደዛ ነበር የምሰራው። በፊትም እኔ አይደክመኝም፣ እሰራለሁ እንደዚህ። ምሳዬን ጠዋት ዳ ቁርሴን በልቼ ከቤት እነሳለሁ፣ ምሳዬን ይዛለው አለው እዛ ምሳዬን በልቼ ስራ ቦታ፣ እራቴን ደግሞ ቤት አሁንማ ማ ክትፎ እናት በቃ ለወፍር ነው። አሁን ማ በቃ ጎረቤት ሆነ ሄርሞክ ሻርጃ። አዎ ሄርሞክ ሻርጃ የምትፈልጉ ሄርሞክ ሻርጃ ነው። ሆን አሪፍ ኮሜንት አይቼ ኑረዋል ገሩ ላይ ወይ ሆኑ ቦታ የኢትዮጵያ ባንዲራ ነገር አርግቶት የኢትዮጵያ ልብስ ቤት እንዲመስል አሪፍ ላይ እሺ፣ እሺ። እንዲያስታውቅ፣ እሺ፣ እሺ። ማሪ እዚ ጋ ወይ እንደዚህ በጥግ ላይ ለጥፋለው የሆነ ፎቶ ነገር። ሙሉ ማሰፋት እንደሚቻሉ፣ ተሰፋብቻ ሳይሆን ፊት ማሰፋት እንደሚቻሉ ትችላላቸው። የተሰፋ ብቻ አይደለም ያልተሰፋም ከፈለጋችሁ አለ፣ የተሰፋም አለ። የምትፈልጉ ቅባቶችም የምትፈልጉ አለ። እየመጣችሁ እንግዲህ ዘይ ታርጋ ስንሄድ ባካሄድ ገዛት አለ በተንተነስ ሺቲስ ሺቲ የተሰፋ ብቻ ነው የምትሸጠው ድሪያ ብቻ ነው ማሰፋት የሚቻለው አይደል በጣም ነው ሺቲ የተሰፋ ብቻ ነው ሰባት በመቶ አለኝ አራት በመቶ አለ ሰባት በመቶ በዚህ በኩል ነው እነዚህ ናቸው አራት በመቶ ደግሞ በዚህ በኩል ነው እስከ ሻርፑ ማለት ነው እስከ ሂጃቡ ሂጃቡ ደግሞ በዚህ ጋር እስቶን ያለው ድሪያ ደግሞ እነዚህ እዚህ ጋር ነው በዚህ በኩል ከለር አለው በምትፈልጉት አለ ረረ ዋን ስልክሽ መላባዩ በጣም ይረብሻል እና እኔ የሚዩት ሁላችን የሚዩት አድርገን ብቻ ነው አንቺ ማውራት ያለብሽ ስልክ ስለሚረብሽ እና እንትን ምንድነው ስሙ ሌላ የምትይዣቸው ነገሮች አንደኛ ሽቲ ሰባት በመቶ እና አራት በመቶ ድሪያ የተሰፋም ብትንም ታሰፊያለሽ። ማሰፋት የፈለገ ለልጅና ለእናትና ለህፃን ልጅ ታሰፊያለሽ። አለ ማሚ ኤንድሚ ለእናትና ልጅ ማሰፋት የምትፈልጉ ለብቻ ለእናት ብቻ ማሰፋት የምትፈልጉ ታሰፋለች። እንደገና ስኪን ኬር ፕሮዳክቶች አሏት። የሁላችሁ የህፃን ልጅ ድሪያም ማሰፋት ትችላላችሁ። ለኢድ ለአረፋ ምናምን እናትና ልጅ አንድ አይነት ብትፈልጉ ማሰፋት ትችላላችሁ። እንደገና የጸጉር ቅባቶች አሏት። የእንትኖች እስኪን ኬር ፕሮዳክቶች አሏት። የፊት የፊት ፕሮዳክቶች አሏት። የጸጉር ፕሮዳክቶች ዲጂ ፕሮዳክቶቹ ጋር አሳያቸው ፕሊስ። አሁላችሁ ሄር ፕሮዳክቶች አሏት የፀጉር የተለያዩ ትሪትመንቶች፣ ክሬሞች፣ የተለያዩ ነገሮች አሏት። እንደገና የፊት ቀሲል አላት። ቀሲሏን እኔም ሞክሬዋለሁኝ። አቡዳቢ ያለው አምጥታለኝ እየው መጠቻ ያለሁ እዚህም ከመጣው ሺዎች ስልክልኝ አብራ ልካልኝ ነበረ። በጣም በጣም ወድጄዋለሁኝ። ቀሲል አላት ለፊት ያጠራል እና የፀጉር ክሬሞች አባያ ድሪያ ሺቲ ሺቲ ከሻርፕ ጋር ያለ፣ ሻርፕ ሺቲ፣ ሰባት በመቶ አራት በመቶ አላት። ድሪያ ብትን ማሰፋት፣ የተሰፋ እና አባያ። ሌላ ደግሞ የወንዶች ሞሮኮ ስታይል ድሬስ አላት። የወንዶች ቀሚስ ሞሮኮ ስታይል፣ ጥምጣም፣ ሽርጥ አላት። እነዚህ ነገሮች አሏት። አዲስ ናት። አዲስ ሱቅ መክፈቷ ነው። ሄዳችሁ አበረታቷት። እንኳን ደሳለሽ በሏት። ኢትዮጵያ አሁን ደግሞ የሚወጡት ሳረግ አንቺ፣ አብሪና የት የት እንደምትልኪ ንገሪያቸው። ኮመንት ላይ እንዳለ ኢትዮጵያ ትልካለች ወይ እያሉ ነው። ኢትዮጵያ፣ እንሻላህ እጀምራለሁ። እስካሁን አላኩኝም ግን እጀምራለሁ። ስለዚህ ከእናንተ የሚጠበቀው ማዘዝ ነው። እንዴት ግን አሁን ብቻሽን ሆንሽ በዚህ ሰዓት? እንዴት ማንም አልመጣም? ነው እንመጣለን ያሉኝ። ኦኬ። በነገሩ ከላይ ሰው ስራ ስለሚሆን ማታ የስራ ሰዓት ስለሆነ እንደነገረቻችሁ እክልለማረ ቋምዱ ሎኬሽንን ሻርጃ ሻርጃሻርጃ የአርሞክ አልመዲና ሱፐር ማርኬት አጠገብ ነው ያለችው። ሶሪ። ሻርጃ ያርሞክ መሊና ሱፐርማርኬት አጠገብ ነው ያለችው። ቅድስ ክፉ ቤት አካባቢ ሄዳችሁ ጎብኟት። በርቺ ተበራቺ በሏት፣ ግዟት፣ አበረታቷት። አሁንም ፎሎ ያላደረጋችዋት ፎሎ አድርጓት። ሀሪሻ በተለምዶ ሄርሞክ ይሏል እንጂ የአርሞክ ነው። ጎግል ላይ ገብታችሁ ሰርች ብታደርጉ የአርሞክ ነው የሚባለው፣ ግን ሀሪሻ በተለምዶ ሄርሞክ ይሏል። ያ ነው ሲጻፍ፣ ያ ነው፣ ኤች አይደለም። ይሄ አይደለም፣ ያ ነው። ወግን ላይ ገቡና ሰርች አድርጎ የአርሞክ ነው የሚለው፣ ግን ያው ሀበሻ በተለምዶ ሞክ ይላል። ራዋንዬ ይሄ እንኳን ደስ አለሽ፣ እንግዲህ አላህ የምትረዘቂበት የልፋትሽን ውጤት የምታገኝበት ያደርግልሽ። ወላሂ የለፋ ሰው የደከመ ሰው የሰራ ሰው ያግኝ፣ ማንም ይሆን ማን ያግኝ የልፋቱን ዋጋ እና አላህ ርስቅሽን ላንቺ ያለውን ሁሉ ወደ አንቺ ያምጣው። ላንቺ ያላለውን ክፉ ክፉ ነገሩን ደግሞ እዚህ ስራሽ ላይ ገንዘብሽ ሁሉ የሀላል ገንዘብ ይሁን አሜን። በሀላል የሚመጣ ገንዘብ ሁሉ ያርግልሽ ምትሰሪ ሁሉ እና መልካም የሥራ ዘመን ይሁንልሽ። አንቺ ጎበዝ ነሽ፣ ጠንካራ ነሽ። ብዙ ነገር አልፈሽ አሪፍ ነገር ላይ ደርሰሻል። አሁንም ደግሞ ኢንሻአላ ከዚህ በኋላ ያኔ የማልቀስ ይሄ ደካማ ሴት የመሆን ከሀቡ ጋር ያልሽ ራሱ አንድም ባራሱ ካይንሽ መፍሰስ የለበትም። ጠንካራ ሴት ሆነሽ ማለት በቃ ያለፈው ሁሉ ለጥሩ እንደሆነ የልፋትሽ ውጤት እዚህ ጋር እንዳደረሰሽ ማሳየት አለብሽ። ካሁን በኋላ ለሚወድሽም፣ ለሚጠላሽም፣ ለሚያከብርሽም ለሚንቅሽም የደረስሽበትን ቦታ ነገር በቃ ፊት ለፊት እያሳየሽ እየሰራሽ ቢከፋሽም የሆነ ነገር ውስጥሽ እንኳን መከፋት በስራ ላይ እንኳን ቢመጣ ቤትሽን ዝግት አድርገሽ ለሰው ሳታሳይ ቤትሽን ዝግት አድርገሽ ጨርሰሽ ሁሌ በስራሽ ላይ ደስተኛ እንደሆንሽ ምርጥ እንደሆንሽ አሳይተሽ። እንሻላህ አላህ ከዚህ በላይ ይገባሻል፣ ይስጥሽ፣ ርስቅሽን ይክፈትልሽ። እሺ፣ እኔ ማ መልካም የስራ ዘመን ይሁንልሽ።

ስታሊ ኮሜንት እየጻፍኩ ነበረ ይህ ሁሉ ካላህ በታች በሃቡና በረዳችዋት ነው ብዬ እየጻፍኩ ነበረ። ወላሂ ሁላችሁም ጀዛኩምለኸይር። በእርግጥ ወላሂ አረብ ሀገር ዱባዮች ሀቡዬም ዱባይ ነበረች። በተለይ በጣም ትለያላችሁ። በጣም አላ ይጨምርላችሁ። የወደቀን ስታነሱ ስትረዱ ምናምን በጣም ታስጥቀናላችሁ። ለሁላችንም አላህ እንደ እናንተ ፍቅር ይስጠን ያረብ። እንሻላ አላህ ደግሞ ከዚህ በለጠ ይስጥሽ ረዋን፣ ይህ አላህ ይርዳሽ። በተረፈ ሁሉም ተብሎ ለጂ ስት ነበረ ላችም አላህ ዛሽ ይክፈልሽ። ሁሉ ነገር ስንት አለፈ። ይው ደግሞ ዛሬ ደግሞ ዚህ በደስ ሁሉም የተቸገረባ ሰው አይቸገር፣ አይጣ፣ ከሰው አይፈልግ ያረቤ በቃ ይህልል ነው ሽክረን ሀብዬ ስለ ሳብሽዬ ናት ወዳችኋለሁ ሁላችሁንም ትዳር የሚያፈርሱ የሰው ብር የሚበሉ ህገወጥ ደላሎች ክፉ ሰዎች ሰው ላይ ክፉ ነገር የሚያደርጉ ሁሉ ያሉት ዱባይ ነው በጣም መልካም ሰዎችም ያሉት ዱባይ ላይ ነው ሰው የሚረዱ የሚያግዙ ያሉት ዱባይ ላይ ነው አይገርምም ሁለገብ ናት ዱባይ ዩናይትድ አረብ ኤምሬት የሁሉንም ሰብስበ አንድ ላይ የያዘች ሀገር ናት እኔ እርዳታ ሁለት ዓመት ከምናምን ስሰራ እንዳለ ደብተሪ ላይ የሞላው የኢማራት ቁጥር ነው እንዳለ እርዳታ አንደኛ፣ በእርዳታ ዩናይትድ አረብ ኢምሬት ያሉ አበሾች አንደኛ እና በክፉም ደግሞ በመባላትም በህገ ወጥ ደላላም ባል በመቀማማትም የሰው ትዳር በማፍረስም በብሄርም በማባላት በሁሉም ነገርም ያሉት ደግሞ እዛ ነው። በቃ ለሚባል ነገር የምንሰማው ከዩናይትድ አረብ ኢምሬት ነው። ይገርማል። ይጅበት ፊውቸሪንግ ረጁ መልካም የሚሆን ተመኝታለች አሉ። እሱ እሱ መልካም የሚሆን እኔማ ብዢ፣ በርቺ፣ ወደኋላ አትበይ፣ አታልቅሺ። ለቅሶሽን እንባሽን ነው የሚያዩ ሰዎች ሁሉም ባሽን አታሳይ ማለት አታሳይ ማለት ሳይሆን ማታ አይገባቸውም። በቃ ማልቀስሽ አስፈላጊ አይደለም የሚመስልሽ አሁን አንቺ ከዚህ በኋላ ስራ ነው ስራሽ ላይ ፎከስ ማድረግ ስራሽን እንዴት ላሳደግ እንጂ ባይዘዌ እንትን አትበይ። በቃ ጠላት እንዳለሽ ፊል አታድርጊ። ስራሽ ላይ ፎከስ ስታደርጊ ስለሰዎች ሳታስቢ ሳታስብ ስትቀሪ ስራሽ ላይ ፎከስ ስታደርጊ ስራሽን እንዴት ላሳደገው ብለሽ ታስቢያለሽ። ይሄ ፎከስ ሽን ሙሉ ለሙሉ ስራሽ ላይ አድርጊ። እኔ የምልሽ ይሄንን ነው። ማሪ እንኳን ደስ አለሽ። እንኳን ደስ አለሽ። እሺ በጣም ደስ ብሎኛል። ስራሽን በደንብ ለማሳደግ ሞክሪ ጣሪ። በደንብ ፎከስ አድርጊ ስራሽ ላይ፣ ሌላ ነገር አታስቢ። በቃ ስለ ሌላ ነገር ስታስቢ ነው ሌላ ነገር የሚመጣብሽ። ስራሽ ላይ ግን ሁሌ ስራሽ ላይ ፎከስ የምታደርጊ ከሆነ ስራሽ እያደገ እያደገ እያደገ ይመጣል። ይሄ የእኔ ምክር ነው እና ስራሽን ምን ጎደለኝ ምን አነሰኝ ምን ልጨምር የሚለው ላይ ፎከስ ስታደርጊ ትረሽዋለሽ የሚያስታውስሽን ነገር እና ደስ ብሎኛል።

የኔ ማር ብልቀት አድርጊያለሽ ያለች ለምን አሁን ስራሽ ላይ ብቻ ትኩረት ስለምታደርጊው የዋህ ስች ለማንም ማንም ላይ ስለማትቀኝ ስለማትመቀኝ ክፋት ስለሌለብሽ ስራሽን ብቻ በርትፈት ስለምትሰሪ ነው ያለችው። አሁንም የኔ ማር ፖዝቲቭ እኔ ከሀቡዬ ሁሌ ነው የምነግራችሁ እኔ የሰው ልጅ አይወደድም ሁሉ ነገሩ ነገሩ ፖዘቲቭነትሽን ወላሂ በጣም ነው ማደንቀሽ። ሰው ላይ ስለማትመቀኝ የሰው ልጆች ሲሰሩ ሲያድጉ ሰፖርት ስለምታደረግ ይሄንን ነገርሽን በጣም ወደዋለሁ። በጣም የሚመቸኝ ደግሞ እዚህ ሶሻል ሚዲያ ላይ አንቺ ሳትመጪ የነበረብንን ቫይቭ እናውቀዋለን፣ የምንሰራ ሰዎች የነበረብን ቫይቭ ግልጽና ግልጽ ነው። ሶ መተሽ እንግዲህ የሚሰሩ ሰዎችን ስለምታበረታች በደምብ እናመሰግነው እናመሰግናለን። አንተ አንቺ የራስሽን ወርቅ ቤት ከፍተሽ ያሳየን